ፈተና ክፍል ውስጥ ምርጥ ውጤት የምታመጡት ከተረጋጋችሁ ብቻ ከባዱን ስትታገሉ ቀላሉን ሳትሰሩ ብትወጡ በጣም ነው የሚቆጫችሁ ፈተናው እኮ በጣም ቀላል ነበር ሳልሰራ ጊዜ ሳይበቃኝ ትላላችሁ በጣም ብዙ ተማሪዎች የሚቆጫቸው ይሄ ውጤታቸውን ዝቅ የሚያደርግ የሚወድቁት አንዳንድ ተማሪዎች ይችን ባለማወቃቸው ኤስኤቲ ደግሞ ማትሱ በደንብ ይደፈናል በጣም ቀላል ማትስ ነው። ማትስ ጎበዝ ብትሆኑም ባትሆኑም የኤስቲ ማትስ በጣም ቀላል ነው። እንግሊሹ ከበድ ለሚላችሁ ተማሪዎች በተለይ ማትሱን ድፍን ካደረጋችሁት ውጤታችሁን ባላንስ ታደርጉታላችሁ፣ የኤስቲ ውጤታችሁ። አንድ ሰው ፈተና ክፍል ሲገባ ከተረጋጋ አይምሮ በደንብ በትኩረት መስራት ከቻለ የምታውቀውን ሁሉ ታስታውሳለ። ቀላሉንም ከባዱንም በደንብ አድርገ ትፋለጠዋል። ይሄ ወሳኝ ምክሬ ነው። ራሳችሁን አስተምሩ። ሙያ ተማሩ፣ ጎን ለጎን ስራ ስሩ። እኔ እኮ የዩኒቨርሲቲ ተማሪ ነኝ፣ ትምህርቴ ላይ ነው የማተኩረው አትበሉ። በትርፍ ጊዜያችሁ ገንዘብ የሚያስገኝ የሆነ ስራ ስሩ። ገንዘብ ሚያዝ ተለማመዱ፣ ሴቭ ማድረግ፣ ገንዘብ ማጥፋት፣ ስፔንድ ማድረግ ተለማመዱ። ገና ዩኒቨርሲቲ እያላችሁ ለምን መሰላችሁ? ከዩኒቨርሲቲ ስትወጡ ማንም ላይቀጥራችሁ ይችላል። ሰላምታይ በያላችሁበት ድረስ እንዴት ናችሁ? ዛሬ በሚገርም ሀሳብ ተገናኝተናል፣ የፈተና ሳይኮሎጂ። ይሄንን ቪዲዮ የሚያይ ተማሪ በየትኛውም የትምህርት ደረጃ ላይ ሊሆን ይችላል። የዩኒቨርስቲ ተማሪ ወይ ደግሞ የሃይ ስኩል ተማሪ፣ የኢንትራንስ ተፈታኝ፣ የአስራ ሁለተኛ ክፍል ተማሪ ወይ የሚኒስትሪ ተፈታኝ፣ የስምንተኛ ክፍል ተማሪ ከዛም በታች ከዛም በላይ ሊሆን ይችላል። ነገር ግን ለፍተህ አጥንተህ ውጤትህን ከፍ የሚያደርገው ፈተና ክፍል ውስጥ ስትገባ የምታደርገው ነገር ነው። ፈተና ክፍል ውስጥ ሆነህ በአንድ ሰዓት ውስጥ በሁለት ሰዓት ውስጥ በሶስት ሰዓት ውስጥ የምትሰራት እያንዳንዷ ነገር ውጤትህን ትወስናለች። ስለዚህ የፈተና ስነ ልቦናን በደንብ እናወራለን። በተለይ ፈተና ሲደርስ ምን ማድረግ እንዳለባችሁ፣ ፈተና ክፍል ውስጥ ምን ማድረግ እንዳለባችሁ እንደሌለባችሁ ጭምር እናወራለን። በተለይ ፈተና ሲደርስ ብዙ ተማሪ ይደነግጣል። አንድ ወር ሲቀረው፣ ሃያ ቀን ሲቀረው፣ አስር ቀን ሲቀረው፣ ሳምንት ሲቀረው፣ በተለይ ብሔራዊ ፈተና የስምንተኛ ክፍል ሚኒስትሪ የ12ተኛ ክፍል ኢንትራንስ ሲደርስ ያስፈራል፣ ያስደነግጣል። ምክንያቱም ህይወታችን ላይ በጣም ኢምፖርታንት ነው። በዙሪያችን ያሉ ሰዎች ከእኛ ትልቅ ውጤት ይጠብቃሉ። ቤተሰብ ይጠብቀናል፣ መምህር ይጠብቀናል፣ እኛ ራሱ ህልም አለን። ስለዚህ የህይወታችን ሌላ ምዕራፍ መክፈቻ ስለሆነ ያ ውጤት እንደነግጣለን ሲደርስ ፈተናው። ስለዚህ ምንድን ነው ማድረግ ያለብን ፈተና ሲደርስ? እሱን በደንብ አወራችኋል። እግር ኳስ ላይ አይታችሁ ከሆነ ዘጠና ደቂቃውን ተጫውተው ሲጨርሱ አምስት ደቂቃ ስድስት ደቂቃ ጭማሪ ይሰጣል። በዛች ጭማሪ ሰዓት እንዴትም ብሎ ጥረት አድርጎ ጎል የሚያገባ ቡድን አለ። እናንተም ይሄ የቀራችሁ ጊዜ ጭማሪ ብላችሁ አስቡት። አንዱ ወሩ 20 ቀኑ፣ 10 ቀኑ ሳምንቱ ለእናንተ ጭማሪ ጊዜ ነው። ከተጠቀማችሁበት ጎል ታስቆጥራላችሁ፣ ምርጥ ውጤት ታመጣላችሁ፣ የሆነች ማርክ ከፍ ታደርጋላችሁ። ለምን መሰላችሁ? ድሮ 12ኛ ክፍል ውጤት ሲመጣ 250 ከ700 ብታመጣ እንኳን የሆነ ክፍለ ሀገር ያለ ዩኒቨርሲቲ ልትመደብ ትችላለህ፣ ማለፍህ አይቀርም። አሁን ግን ከ600 250 ብታመጣ እንኳን ድሮ 450x ገብቶብህ ዩኒቨርሲቲ ልትገባ ትችላለህ። አሁን 300x እንኳን ገብቶብህ 350x እንኳን ገብቶብህ ላታልፍ ትችላለህ። ከ600 250 ብታመጣ እንኳን ላታልፍ ትችላለህ። ስለዚህ በዚች አጭር ጊዜ ጊዜህን በደንብ ከተጠቀምክበት ውጤትህን ከፍ ያደርገዋል። ያኔ ልታልፍ ትችላለህ። ስለዚህ ጊዜያችሁን አትናቁት፣ ተጠቀሙበት። ምን ማድረግ እንዳለባችሁ ደግሞ በደንብ አድርጌ እነግራችኋለሁ። አራት ነገሮች እናወራለን ሁለቱ ከፈተና በፊት በተለይ ፈተና ሲደርስ የምታደርጉት ነገር ነው። ሁለቱ ደግሞ ፈተና ክፍል ሆናችሁና ከዛ በኋላ የምታደርጉት ነው። እስከ መጨረሻው አብራችሁኝ ቆዩ። የምላችሁን አድርጉት። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የዶል ምልክት መጫንም አትርሱ። የሃይስኩል ተማሪ ከሆናችሁ በፍጥነት ማጥናት፣ በፍጥነት ውጤታማ መሆን ልትፈልጉ ትችላላችሁ በአንድ ሰዓት አንድ ቻፕተር የሚጨርስ እያንዳንዱን ትምህርት በቀላሉና በሚገባ መንገድ አስረድቶ በጣም ብዙ ጥያቄ የሚያሰራ በጌም መልክ በፈተና መልክ በተለያዩ መንገዶች ብዙ ጥያቄ እንድትሰሩ የሚረዳችሁ የሚከብዳችሁን ትምህርት እንዲቀላችሁ የሚያደርግላችሁ የምትፈልጉ ከሆነ አስጠኚ ከፈለጋችሁ ፊውቸር ኤክስ የሚባል አፕሊኬሽን አለ ለናቹራል ተማሪ፣ ለሶሻል ተማሪ ኢንግሊሽና ኤሲኤን ሳይቀር እያንዳንዱን ትምህርት ያስጠናችኋል። በቪዲዮ ኖት ይሰጣችኋል። በኢንተርኔትም ያለ ኢንተርኔትም ከፈለጋችሁ አንድ ጊዜ ትምህርቶቹን አውርዳችሁ ስልካችሁ ላይ ጭናችሁ ያለ ኢንተርኔት መጠቀም ትችላላችሁ። አፕሊኬሽኑን ለማግኘት ጉግል ፕሌይ ስቶር ላይ ገብታችሁ ፊውቸር ኤክስ ብላችሁ አውርዱት። ከዛ በነፃ የመጀመሪያውን ቻፕተሮች ሁሉንም ኮርስ እየከፈታችሁ ማየት፣ ጌሞቹን መጫወት ትችላላችሁ ከዛ ከኛ ጋር መቀጠል ከፈለጋችሁ እዛው አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትል ምልክታለች። እሷን ነግታችሁ እዛ ላይ የሚላችሁን አድርጓችሁ ወዲያውኑ አባል ሆኑ። የሚከብዳችሁ ትምህርት ይቀላችኋል። ኢንትራንስን እየቀለዳችሁ ደስ ብሏችሁ ታልፋላችሁ። የክላስ ፈተና ፋይናል አያሳስባችሁ። ከዘጠኝ እስከ አስራ ሁለተኛ ክፍል ያላችሁ ተማሪዎች የፊውቸር ኤክስ አባል ሁኑ። አሁን በቀጥታ ወደ ዛሬው አጀንዳችንን እንግባል። ስለዚህ የመጀመሪያው ቱዱ ሊስት ያስፈልጋችኋል። ምን መሰላችሁ? የቀራችሁ አጭር ጊዜ ነው አይደል? ዲስፕሊን ያስፈልጋችኋል? በቃ ግግም ያለ ገገማ መሆን አለባችሁ። ማለት በእያንዳንዱ ቀን ብዙ ጥያቄ መስራት፣ ክለሳ ማድረግ፣ ረጅም ሰዓት ማጥፋት አለባችሁ። ይሄን ዲስፕሊን እንዲኖራችሁ ደግሞ በየቀኑ ማቀድ አለባችሁ። እንዲህ አደርጋለሁ ለዚህን ያህል ሰዓት አጠናለሁ ይሄን ትምህርት ይሄን ጥያቄ እሰራለሁ ብላችሁ መጻፍ አለባችሁ። ቱዱ ሊስት ማለት ይሄ ነው፣ ሌላ ምንም ተአምር አይደለም። ጠዋት ትነሳላችሁ። ዛሬ ማትስ የ2016 ኢንትራንስን እፈተናለሁ። ከዛ በኋላ የከበደኝን መስራት ያልቻልኩትን ኤክስ የገባብኝን ደግሞ እከልሳለሁ ልትሉ ትችላላችሁ ከዛ ደግሞ ባዮሎጂ አንዳንድ ኖቶች አነባለሁ ብላችሁ ልጽፉ ይችላላችሁ። በቀን ውስጥ ልታደርጉ የምትፈልጉትን ትጽፋላችሁ። ከዛ በኋላ ያ የጻፋችሁትን ቀኑን ሙሉ ስታደርጉ ትውላላችሁ። ማታ ደግሞ ይሄንን ይሄንን አድርጌያለሁ ብላችሁ ትጽፋላችሁ። ጠዋት አደርጋለሁ፣ ማታ አድርጌያለሁ። ጠዋት ቱዱ ሊስት ይጻፋል፣ ማታ ደን ሊስት ይጻፋል። ደን ሊስት ማለት ይሄን ይሄን አደረግኩ፣ ይሄን ይሄን አደረግኩ ብላችሁ ትጽፋላችሁ። ይሄ ማለት ጠዋት ለራሳችሁ ቃል የገባችሁትን ማታ የምታደርጉ ከሆነ ዲስፕሊን አላችሁ። ዲስፕሊን እኮ ሌላ ምንም አይደለም፣ ቃል የገባችሁትን ነገር ማድረግ ነው። ደበረህ፣ ደሳለህ፣ ደከመህ፣ ውድህ አይደለም፣ ዛሬ መስራት አልፈለግክም፣ ማጥናት አልፈለግክም፣ ታደርገዋለህ። ታትስ ዲስፕሊን። አየህ፣ ስሜትህን ሳይሆን የምታደምጠው ምክንያት ዓላማህን ነው የምታደምጠው። ዛሬ ውጤት ማምጣት አለብኝ በየቀኑ አጠናለሁ ትላለ፣ በየቀኑ ለዚህን ያህል ሰዓት እዘጋጃለሁ ትላለ፣ ትጽፉ አለ ታደርገዋለህ። አያችሁ ስለዚህ ስጽፉ፣ ወረቀት ላይ ምጽፉ ብቻ እንዳይመስላችሁ አይምሯችሁ ላይ ነው የምጽፉት። ጠዋት ላይ ይህን አደርጋለሁ ስትሉ አይምሯችሁ ቀኑን ሙሉ አንተ ይህን አደርጋለሁ ብለ ለ አጠናለሁ ብለ ለ ይሰራለሁ ብለ ለ ምንድን ነው የምታደርገው ቲክቶክ ላይ ምንድን ነው የምታደርገው ብሎ አይምሯችሁ ያዛችኋል። መጽሐፍ የሚጠቅማችሁ ለዛ ነው። ቱዱ ሊስት ስጽፉ ከቻላችሁ አብራችሁ አፈርሜሽኖች ጻፉ ወይም መልካም ኃይለ ቃሎች ጻፉ። አይምሯችሁ ምርጥ መሬት ነው፣ የተዘራበትን ያበቅላል። አሪፍ ነገር ከዘራችሁበት አሪፍ ነገር ያበቅላል። ስለዚህ ማይንድ ሴታችሁን ራሱ ትገነቡታላችሁ። ምን ብላችሁ ትጽፋላችሁ? እንደ አፈርሜሽን ዛሬ ይህ እናደርጋለው ካላችሁ በኋላ እኔ ከፈጣሪ ጋር ምርጥ ውጤት አመጣለሁ፣ ህልሜን አሳካለሁ፣ ቤተሰቤን አስደስታለሁ፣ እንደዚህ አይነት ሰው እሆናለሁ። ለምሳሌ መሆን የምትፈልጉት ደግሞ አላ ኮንፊደንስ እንዲኖረኝ እፈልጋለሁ፣ ታታሪ እንደሆን እፈልጋለሁ፣ ጎበዝ መሆን እፈል እነሱን ነገሮች በሙሉ ጻፏቸው። በህይወታችሁ ልታሳኩት የምትፈልጉትን ነገር እንደ አፈርሜሽን ጻፉት፣ ጠዋትን ማታም። ከዛ አይምሯችሁ ተደጋግሞ ውስጣችሁ ሲገባ ያ ማንነት የእናንተ መሆን ይጀምራል። ባይዘዊ የነገራችሁትን ነገር አይምሯችሁ ከተደጋገመ ያምነዋል። ስለዚህ ይህን ውጤት አመጣለሁ፣ ይህን ውጤት አመጣለሁ ያላችሁ አፈርሜሽን ጽፋችሁ የእውነት ደግሞ አደርጋለሁ ያላችሁትን በየቀኑ የምታደርጉ ከሆነ ከጥረታችሁ ጋር ህልማችሁ ይሳካል። ስለዚህ ቱዱ ሊስት መጻፍ አለ እኛ ያዘጋጀነው ቱዱ ሊስት አለ። ከፈለጋችሁ ስልካችሁ ላይ የጻፋችሁ እንድትለማመዱበት ቴሌግራም አለን። ቴሌግራማችን ላይ ለቀነዋል። በነገራችን ላይ የተለያዩ አነቃቂ ጽሁፎችንም፣ መረጃዎችንም፣ ፈተናዎችንም ቴሌግራም ቻናላችን ላይ እንለቃለን። በተለይ የሃይስኩል ተማሪ ከሆናችሁ አት ፊውቸርክስ አፕ ብላችሁ የቴሌግራም ቻናላችን አባል ሆኑ። ቱዱ ሊስቱንም እዛው ላይ ታገኙታላችሁ። ወደ ቀጣዩ እንለፍ። ሁለተኛው ከፈተና በፊት ማድረግ ያለባችሁ ጥያቄ መስራት አትሰልቹ። ምን መሰላችሁ? የብሔራዊ ፈተና ስትፈተኑ እንደ ኢንትራንስ አይነት ወይም እንደ ሚኒስትሪ አይነት ፈተና ስትፈተኑ በጣም ብዙ ትምህርት ነው። በዛ ላይ ደግሞ በጣም ሰፊ ነው። ስለዚህ ሁሉንም ነገር ካቨር ማድረግ አችሉም። የዩኒቨርሲቲ ተማሪም ከሆናችሁ በነገራችን ላይ በጣም ሰፊ ነው። አንዳንድ ጊዜ ዩኒቨርሲቲ ላይ አይሪሜምበር አንድ ሴሚስተር የምንፈተነው ፈተና ምናልባት ከ9 እስከ 12 የምንፈተነው ተደምሮ ላያክል ይችላል። አንዳንድ ትምህርት በቃ በጣም ሰፊ የተንበረቀቀ ይሆናል። ስለዚህ ከቨር ማድረግ ላችሉ ትችላላችሁ ላጨርሱ ትችላላችሁ። ስለዚህ ምንድን ነው ማድረግ ያለባችሁ በጣም ብዙ ጥያቄ መስራት ነው። ይሁላችሁ አንብባችሁ ብጨርሱ እንኳን የመርሳት እድላችሁ በጣም ሰፊ ነው። ምን ነበረ፣ የቱ ጋር ነበር ያነበብኩት ትላላችሁ። በጥያቄ ግን ብዙ ነገር ታስታውሳላችሁ። በነገራችን ላይ ያነበባችሁትን ልትረሱ ትችላላችሁ፣ የሰራችሁትን ጥያቄ ግን አትረሱ። ጥያቄ አይረሳም፣ በተለይ የተሳሳታችሁ ጥያቄና መልሱን ካወቃችሁ ስህተታችሁን ካወቃችሁት፣ አትረስቱ ይቺ ጥያቄማ ባለፈው ሞዴል ሲሰራ እኮ ክስ ገብቶብኛል አሁን አልሳሳትም ትላላችሁ። በጣም ብዙ ጥያቄ ስትሰሩ፣ ይኸውላችሁ የሆነ ሰዓት ላይ የጥያቄው ፓተርን ይገባችኋል። በቃ ትንሽ ዞር አድርገው ቁጥር ቀይረው እንደሚያወጡ ይገባችኋል። በተለይ ብሔራዊ ፈተና ከኪሳቸው አይደለም ጥያቄውን የሚመዙት፣ ከድሮ ፈተና ወይም ደግሞ ስታንዳርድ አላቸው የሚያወጡበት። እናንተ ብዙ ጥያቄ ስትሰሩ ያንን ስታንዳርድ ፓተርኑን ሪኮግናይዝ ታደረጉታላችሁ፣ ታውቁታላችሁ። ስለዚህ ምን ይሆናል ማለት ነው? ኦኬ ይህን ቻፕተር ላይ እንደዚህ በእንደዚህ አይነት መልኩ ነው ጥያቄው የሚያወጡት። ሶ እንደዚህ ነው ብላችሁ ነው የምታስቡት። ሶ ፈተና ክፍል ስትገቡ አትደነግጡ፣ በደንብ ጥያቄ ሰርታችኋላ። አያችሁ ጥያቄ የሚጠቅማችሁ የስህተት ኤክስፒሪየንስ ይኖራችኋል። ምን ማለት ነው? ከኢንትራንስ በፊት ብዙ ጊዜ ብትሳሳት ምንም ችግር የለም። ሞዴል ስትፈተን ከመቶ ዜሮም ብታመጣ ችግር የለም። ዋናው ያ የሰራሃውን ስህተት አርመህ ፈተና ክፍል መግባትህ ነው። አየህ ኢንትራንስ ላይ አትሳሳት፣ ሚኒስትሪ ላይ አትሳሳት እንጂ ቀድማማ ብትሳሳት ምን ችግር አለው? ስለዚህ ያገኛችሁትን ጥያቄ በሙሉ ስሩ። ለምሳሌ የፊውቸር ኤክስ አባል ከሆናችሁ እዛ ላይ መጀመሪያ የኢንትራንስ ጥያቄ ለቀናል አይደል? ከ2012 ጀምሮ እስከ 2016 የአምስት ዓመት ፈተና ለቀናል። ከዛ ደግሞ የ15 ዓመት ኢንትራንስ ከ2005 ጀምሮ እስከ 2016 ደግሞ በቻፕተር ከፋፍለን በጌም መልክ በድሮ ካሪኩለም በአዲሱ ካሪኩለም ለቀንላቸዋል። ለሁሉም ትምህርት ለሶሻልም፣ ለናቹራልም። ስለዚህ እያንዳንዱ ቻፕተር ላይ አስር ጥያቄ ቀላል፣ አስር ጥያቄ መካከለኛ፣ አስር ጥያቄ ከባድ ከኢንትራንስ አለ። እሱን ትሰራላችሁ። በጣም ብዙ ነው። ትጨርሱታላችሁ። አስራ ሁለተኛ ክፍሎች ደግሞ ትምህርቱን ጨርሳችኋል ስለዚህ ምንም የሚቀራችሁ ነገር የለም ሙሉውን ጌም መጨረስ ትችላላችሁ እሱን ሰርታችሁ ከዛ ኢንትራንስ ተፈትናችሁ ከዛ እኛ ደግሞ ሶስት ዙር ሞዴል ፈትነ ፈትነናችኋል ሞዴሉን ደግሞ ከነመልሱ ከነ ማብራሪያው በፒዲኤፍ ለቀንላችኋል እሱን እያነበባችሁ ጥያቄም እየሰራችሁ ኤክስፕላኔሽን ስታነቡ ደግሞ ምን ይሆናል ብዙ ነገር ታስታውሳላችሁ የረሳችሁትን ጥያቄም እየሰራችሁ ነው ኖትም እያነበባችሁ ነው አደሴም ታይም እነዛን የሞዴል ፒዲኤፎች ስታነቡ ከዛ ደግሞ የተለያዩ ክልሎች ከተሞች፣ ኢንትራንስ ወይም ሞዴል ፈተናዎችን ስንለቅላችሁ ፓይለት ፈተናዎችን ስትሰሩ ምን ይሆናል ማለት ነው? በጣም ብዙ ሺ ጥያቄ ሰርታችሁ ኤክስፒሪየንስር ትሆናላችሁ። ፈተና ብርቃችሁ አይሆንም። በተለይ ደግሞ ይውላችሁ ኤክስ የገባባችሁን ፓርት አትናቁት። የከበዳችሁን ፓርት ዝም ብላችሁ አትለፉት፣ ከልሱት። ጥያቄ ስትሰሩ በቃ መስራታችሁ ብቻ አይደለም፣ ትልቁ ፖይንት ራይት መሆናችሁ ኤክስ መሆናችሁ ብቻ አይደለም። ለምን ተሳሳትኩኝ? ያ ስህተት ከምንድን ነው ብላችሁ ያችን ፓርት ወስዳችሁ መከለስ አለባችሁ፣ ለምን ደግማችሁ እንዳትሳሳቱ። ምን ይባላል፣ ድንጋይ መጀመሪያ ቢመታ እንቅፋት ቢመታ ችግር የለውም፣ እንቅፋቱ ነው ችግሩ። ሁለተኛ ጊዜ ግን ከመታው ድንጋዩ አንተ ነህ ነው የሚባለው አይደል? ስለዚህ ደግማችሁ እንዳትሳሳቱ ትከልሳላችሁ ማለት። በተለይ ደግሞ ስትከልሱ ያላችሁ ጊዜ አጭር ስለሆነ በቪዲዮ መከለስ አለባችሁ። አሳጥሮ በሚያሳይ ቪዲዮ ላይ እኛ አንዱን ቻፕተር በአንድ ሰዓት አድቫንስድ ሪቪዥን ብለን እንሰራለን አይደል? ስለዚህ እዛ ላይ ከፍታችሁ አለፍ አለፍ እያደረጋችሁ የከበዳችሁን ፓርት ብቻ መርጣችሁ መረዳት ነው ያለባችሁ። ከዛ ብዙ ጥያቄ መስራት ነው ያለባችሁ። በማጥናት ኖት በማውጣት ረጅም ሰዓት በማንበብ ጊዜ አታጥፉ። በተለይ ፈተና ሲደርስ ከዛ የሰራችሁት የጥያቄ ብዛት መዓት ከመሆኑ የተነሳ ኢንትራንስ ላይ ስትገቡ እንደ ክፍል ፈተና ቅልል ይላችኋል። እመኑኝ፣ ጥያቄ እንደ መስራት ውጤታማ የሚያደርግ ነገር የለም። አሁን በቀጥታ የምናልፈው ፈተና ክፍል ምን እንደምታደርጉ ነው። ወደ ሶስተኛው እንለፍ። ሶስተኛና በጣም ወሳኙ የፈተና ክፍል ስትገቡ የምታደርጉት ነገር ነው። ሁለት ነገሮችን ነው የምናደርገው። የመጀመሪያው መረጋጋት ነው። አንድ ሰው ፈተና ክፍል ሲገባ ከተረጋጋ አይምሮ በደንብ በትኩረት መስራት ከቻለ የምታውቀውን ሁሉ ታስታውሳለ። ቀላሉንም ከባዱንም በደንብ አድርገ ትፋለጠዋለ። ከዛ ምርጥ ውጤት ታመጣለህ። አላማው ይሄ ነው። ስለዚህ መረጋጋት አለብህ። መጀመሪያ እንድትረጋጋ ደግሞ የትንፋሽ ኤክሰርሳይዝ ታደርጋለ። መጀመሪያ ትስት የሰላሳ ሰከንድ አንድ ደቂቃማት ሞላ ስራ ናት። ፈተና ክፍል ገባ፣ ወንበር ላይ ቁጭ አልክ አይደል? ከዛ የትንፋሽ ኤክሰርሳይዝ ትሰራለ። እንዴት ካላችሁ አየር ወደ ውስጥ በጥልቀት ታስገባለ አንድ ሁለት ሶስት አራት አምስት ትልና እፍን ያደረግከውን አየር ትለቀዋለህ። ከዛ አሁንም አየር ወደ ውስጥ ታስገባለህ። ጸጥ ትልና ታፍነዋለህ አንድ ሁለት ሶስት አራት አምስት ትልና ታስወጠዋለህ። አሁን እኔም ተመልከቱኝ፣ አየር በጥልቀት ስባለሁ፣ አምስት ቆጥሬ አስወጣለሁ። ከዛ ይወላችሁ ሶስት ጊዜ ነው እንደዚህ የምታደርጉት። አንድ ጊዜ ታስገባላችሁ፣ ትይዙታላችሁ፣ ታስወጡታላችሁ። ምን ይፈጠራል መሰላችሁ? አይምሯችሁ ካልም ይሆናል ሜዲቴሽን ማለት ነው ግን በጣም አጭር የሆነች ሜዲቴሽን የትንፋሽ ኤክሰርሳይስ ከፈለጋችሁ ደግሞ ብትጨፍኑ ትንፋሻችሁን ብታደምጡት የሚገርም ዴብዝ ያለው ትኩረት ይኖራችኋል ይሄ አይምሯችሁን ያረጋጋዋል ልክ እንደዛ እንዳደረጋችሁ አጭር ጸሎት ደግሞ ታደርጋላችሁ በሃይማኖታችሁ ሁለቱን ነገሮች የምታደርጉት ለምንድን ነው የትንፋሽ ኤክሰርሳይሱ ማይንድ ካልምነስ ይሰጣችኋል እርጋታ ይሰጣችኋል አይምሯችሁን ያስረ ያረጋጋዋል ስትጸልዩ ደግሞ ትበረታላችሁ። ከባድ ቢሆን ፈተናው እንዲቀላችሁ እንዲገለጥላችሁ ያደርጋል። እንድትጠነክሩ ከጭንቀት እንድትወጡ ያደርጋችኋል። ልክ ሁለቱን ነገሮች በፍጥነት እንዳደረጋችሁ፣ ብዙ ሰዓት መውሰድ የለባችሁ። የትንፋሽ ኤክሰርሳይሱም ጸሎቱ አጭር መሆን አለበት። ልክ ይህን አድርጋችሁ ስጨርሱ፣ የመጀመሪያ ስራችሁ መሆን ያለበት ፎርሙን ጥንቅቅ አድርጋችሁ መሙላት ነው። ስማችሁን ስፔሊንግ እንዳታሳስቱ። ካፒታል ተጠቀሙ ከተባላችሁ ካፒታል ጻፉ። አይዲ ነንበር ቁጥሯን አንድ እንኳን እንዳታሳስቱ፣ የትምህርት ቤታችሁን ስም፣ ክልላችሁን፣ ኤቭሪ የምትጠየቁትን በደንብ ሙሉ። ለምን መሰላችሁ? አንዱን ነገር ብታሳስቱ ውጤታችሁ ዜሮ ነው የሚሞላው። ይውላችሁ። አንዳንድ ጊዜ ስትማሩ ክፍል ውስጥ ምናምን ትምህርት ቤት ስማችሁን ሳጽፉ መምህሩ እጅ ጽሁፋችሁን ስለሚያውቅ አንተ ልጅ ስምህን ጻፍ በልንካ ውጤትህን ብሎ ሊሰጥህ ይችላል። የሚያውቀህ መምህር ነው። አሁን ግን ውጤታችሁን የሚያርሙት ኢንትራንስ የሚያርሙላችሁ ሰዎች አያውቋችሁ። ፈልገው ምናምን አይሰጧችሁም። በስትክክል መረጃችሁ ካልተሞላ ዜሮ ነው የሚሞሉላችሁ። ከዛ ህይወታችሁን እንዴት እንደሚያበላሽው አስቡት። እንግዲህ 550 የሚያመጣ ልጅ 450 ሲያመጣ፣ 350 ሲያመጣ አስቡት። ስለዚህ ፎርሙን በጥንቃቄ ሙሉ። ጥንቅቅ አድርጋችሁ ሰርታችሁ ምርጥ ውጤት አምጥታችሁ እንኳን ፎርሙ በትክክል ካልተሞላ ዜሮ ነው የሚሞላው። ስለዚህ ፎርሙን ሙሉ። የመጀመሪያውን ነገር ጨረሳችሁ አያችሁ፣ ተረጋግታችሁ፣ ትንፋሽ ኤክሰርሳይዝ፣ ጸሎት፣ ፎርሙን በጥንቃቄ መሙላት። ከዛስ ፈተናውን መስራት ትጀምራላችሁ። ፈተና ልክ መስራት ስትጀምሩ የመጀመሪያው ነገር ማድረግ ያለባችሁ ቀላሉን እየመረጣችሁ መስራት ነው። ለምሳሌ አንደኛው ጥያቄን ስትሰሩት ይከብዳል፣ ዝለሉት። ሁለተኛው ይከብዳል፣ ዝለሉት። ሶስተኛው ይከብዳል፣ ዝለሉት። ቀላል እስክታገኙ ድረስ እየዘለላችሁ ሂዱና ቀላሉ ጋር ስትደርሱ ጥቅጥቅ አድርጋችሁ ቆንጆ አድርጋችሁ ቀላሉ ጣጣጣ እያደረጋችሁ ስሩ። ከዛ ይውላችሁ ቀላሉን ጥያቄ እንደጨረሳችሁ ወደ ከባዱ ትመለሳላችሁ። ምን መሰላችሁ? ሁለት ጥቅም ይሰጣችኋል። አንደኛ መጀመሪያ ቀላሉን በመስራታችሁ ኮንፊደንስ ይኖራቸዋል። እንዴ እምችለውን ቀላል የሆነውን ሰርቻለሁ። በነገራችን ላይ በደንብ ካጠናችሁ ደግሞ ቀላሉ ጥያቄ በዛ ይላል፣ ከባዱ ትንሽ ነው የሚሆነ ከመቶ ጥያቄ ሰባው ሊቀላችሁ ይችላል፣ ስልሳው ሊቀላችሁ ይችላል። ምናልባት የሚከብዳችሁ የሚያጠራጠራችሁ ሰላሳ አርባው ነው። እሱ ሰላሳ እና አርባውን ወደኋላ ትሰሩታላችሁ። ስልሳውን እኮ ሰርቻለሁ የሚል ኮንፊደንስ ይኖራቸዋል። አንድ ሁለተኛ ደግሞ ቀላሉን ጥያቄ ቶሎ ቶሎ ስለምትሰሩት ከባዱን ለመስራት ጊዜ ታገኛላችሁ። ዲሲስ በቃ የፈተና ስነ ልቦና ማለት ይሄ ነው። በቃ መጨረሻ ላይ ወደ ከባዱ ትሄዳላችሁ። ብዙ ተማሪ ግን ተቃራኒውን ነው የሚያደርገው። ይሸወዳል። ገና ፈተናው ሲጀምር አንደኛውን ጥያቄ ይሰራል። ይከብደዋል። ሁለተኛውን ይሰራል። ይከብደዋል። ይደነግጣል። ው ሁሉም ከባድ ሊሆን ነው ይላል። ስለዚህ ከከባዱ ጋር ይጋፈጣል እዛው ከዛ ሲሰራ ሲሰራ ከባዱን ሰዓት ይሄዳል ከዛ መምህሩ የቀራችሁ 15 ደቂቃ ነው፣ በደንብ ፎርሙ መሙላታችሁን ቼክ አድርጉ፣ በቃ ልጨርሱ ነው ይላችኋል። ትደነግጣላችሁ። 15 ደቂቃ ነው የቀራችሁ፣ እናንተ ግን 50 ጥያቄ አልተሰራም። ከመቶ 80 ጥያቄ ይሆናል፣ አርባውን አልሰራችሁም። 15 ደቂቃ ነው የቀራችሁ፣ ትደነግጣላችሁ። ምንድን ነው ማደርገው ትላላችሁ። ምኑን ከምኑ ላድርገው ትላላችሁ። ከዛ እየሞከራችሁ እየገመታችሁ ትሄዳላችሁ። በጣም ቀላል የምትሉትን ጥያቄ ሚስ ታደርጋላችሁ፣ ትስቱታላችሁ። በጣም የምታውቁትን ነገር እዛው ትረሳላችሁ። ለምን ትደነግጣላችሁ፣ ትረበሻላችሁ። ቅድም ምን ብያችኋለሁ? ፈተና ክፍል ውስጥ ምርጥ ውጤት የምታመጡት ከተረጋጋችሁ ብቻ ነው። ይሁላችሁ። ለፍታችሁ፣ አጥንታችሁ፣ ፈተና ክፍል ከተጨነቃችሁ፣ ከደነገጣችሁ አትሰሩም፣ ውጤት አታመጡም። ስለዚህ ካልምነስ ይፈልጋል። ፈተና መረጋጋት ይፈልጋል። በሙሉ አቅማችሁ በሙሉ ትኩረታችሁ እንድትሰሩት እርጋታ ይፈልጋል። ስለዚህ ቀድማችሁ ቀላሉን ጥንቅቅ አድርጉት ከዛ ለከባዱ ሰዓት ይተርፋችኋል ይሁላችሁ ቀላሉን ሰርታችሁ ወደ ከባዱ ስትመጡ ሰዓት ቢያልቅ እንኳን መምህሩ ቢቀማችሁ እንኳን አይቆጫችሁም ለምን እንዴ ቀላሉን የምችለውን በሙሉ ሰርቻለሁ የሚከብደኝን ስታገል ሰዓት አለቀ ትላላችሁ ነገር ግን ከባዱን ስትታገሉ ቀላሉን ሳትሰሩ ብትወጡ በጣም ነው የሚቆጫችሁ ፈተናው እኮ በጣም ቀላል ነበር ሳልሰራ ጊዜ ሳይበቃኝ ትላላችሁ። በጣም ብዙ ተማሪዎች የሚቆጫቸው ይሄ ነው፣ ውጤታቸውን ዝቅ የሚያደርገው የሚወድቁት፣ አንዳንድ ተማሪዎች ይችን ባለማወቃቸው ምክንያት። እሱ እናንተ ብልጡ። ለምሳሌ ኢንግሊሽ ትምህርት ላይ ፓሴጅ በጣም ሰዓት ይወስዳል። ፓሴጅ ስኪም እንኳን እያደረጋችሁ እንደዚህ ብታነቡት እንኳን ሰዓት ይፈልጋል። ለምን? ጥያቄው ጋር ስትሄዱ የሆነ ፓራግራፍ ፎር ላይ እንደዚህ የምትል ቃል አለ ኮንቴክስቹዋል ሚኒንጉ ምንድን ነው ይላቸዋል። ፓራግራፍ ፎር ላይ ሄዳችሁ ተነቡና ምናምን ትርጉሙ ምናምን ትላላችሁ። ሰዓት ይወስዳል አይደል? ፓሴጅ በቃ መጨረሻ ላይ ስሩት። ምን ችግር አለው? እንግሊሽ ላይ ስንት ፓሴጅ ይኖራል? ሚኒመም ሁለት ፓሴጅ ይኖራል፣ ማክሲመም ሶስት ፓሴጅ ይኖራል። አጠቃላይ ግን ብትደምሩት ሀያ ጥያቄ ነው፣ እነዛ ፓሴጅ። እንግሊሽ ደግሞ መቶ ጥያቄ ወይ መቶ ሀያ ጥያቄ ነው። አስቡ፣ ሰማኒያ ጥያቄ እኮ መስራት ትችላላችሁ ቀድማችሁ። ሰማኒያው ግራመር ይሆናል፣ ፓራግራፍ ይሆናል፣ ወይ ደግሞ ሴንቴንስ ኮምፕሬንሽን ይሆናል። ብቻ የተለያየ ጥያቄ ጃምብልድ ወርድ ይሆናል ምናምን እሱን ብትታገሉ ይሻላል። ምክንያቱም ሰማንያውን ሰርታችሁ ሰዓት ከተረፋችሁ ወደ ሀያው ትመጣላችሁ፣ ፓሴጅ ጋር ትመጣላችሁ። ስለዚህ ቀድማችሁ ፓሴጅ እንዳትሰሩ። ብዙ ተማሪ ፓሴጅ ሲታገል፣ ቀላሉን የግራመር ፓርት፣ ምርጥ ውጤት ማምጣት የሚችለውን ፓርት ሳይሰራ ይቀራል፣ ሰዓት አለቀ ይባላል። እንግሊሽ ብዙ ተማሪ ሰዓት አይበቃውም። ኤሴቲም እንደዛው ነው። ኤሴቲም ላይ ሁለት ምናምን ፓሴጅ ይኖራል። ፓሴጁን መጨረሻ ላይ አቆዩት፣ ሌላውን ስሩ። ኤስኤቲ ደግሞ ማትሱ በደንብ ይደፈናል። በጣም ቀላል ማትስ ነው። ማትስ ጎበዝ ብትሆኑም ባትሆኑም የኤስቲ ማትስ በጣም ቀላል ነው። እንግሊሹ ከበድ ለሚላችሁ ተማሪዎች በተለይ ማትሱን ድፍን ካደረጋችሁት ውጤታችሁን ባላንስ ታደርጉታላችሁ፣ የኤስቲ ውጤታችሁ። እኛም ደግሞ ባይ ዘ ዌይ ኤስቲ ላይ አድቫንስድ ሪቪዥን ብለን እንዴት አድርጋችሁ ማትሱ እንዴት አድርጋችሁ እንግሊሹ እንደምትሰሩ ስትራቴጂ አሳይተናቸዋል እዛ ኮርስ ላይ ስትራቴጂ ብቻ አይደለም እያንዳንዱን የማትስ ጥያቄ በምን አይነት ወይ እንደምትሰሩት፣ መቶ ጥያቄ፣ ሀምሳ ጥያቄ የኢንተራንስ እየመዘዝን እንግሊሹንም ማትሱንም ፓርት አሳይተናቸዋል። ስለዚህ ወደ ተግባር መቀየር ነው የሚጠበቅባቸው። ስለዚህ ኤስኤቲ ማትሱ ላይ ስሩ፣ ፓሴጅ አቆዩት። ከባድ የምትሉትን ጥያቄ ኬሚስትሪ ሚሆን፣ ሂስትሪ ሚሆን፣ ጂኦግራፊ የፈለገው ይሁን ብቻ ከባዱን መጨረሻ ላይ ስሩ። መጀመሪያ ቀላሉ ጥንቅቅ አድርጉት። ሶ አሁን ያልኳችሁን ካደረጋችሁ መጀመሪያ ትንፋሽ ኤክሰርሳይዝ ጸሎት ታደርጋላችሁ። ከዛ ፎርሙን በጥንቃቄ ትሞላላችሁ። ቀላሉን ትሰራላችሁ፣ መጨረሻ ላይ ከባዱን ትሰራላችሁ። ይህን ካደረጋችሁ ከእናንተ የሚጠበቀውን በሙሉ ስላደረጋችሁ ምርጥ ውጤት የማምጣት እድላችሁ በጣም ሰፊ ይሆናል። ወደ መጨረሻው ሀሳብ እንሄድ። አራተኛውና የመጨረሻው ምክሬ አታካብዱ ነው። የኢንትራንስ ተፈታኞች በተለይ የህይወት ፍጻሜ አይደለም ይሄ ፈተና። ምርትጥ ውጤት አምጥታችሁ ካለፋችሁ ኮንግራ እንኳን አለፋችሁ። ካላለፋችሁም እንኳን አላለፋችሁ፣ ሁሉም ነገር ለበጎ ነው። ከእናንተ በተሻለ የሚያስፈልጋችሁን ነገር ፈጣሪ ያውቃል። ደግማችሁ ተፈትናችሁ ማለፍ ትችላላችሁ። ካልፈለጋችሁ ደግሞ የምትወዱትን ሙያ ወይ የሆነ ትምህርት ተምራችሁ ስራ ልትሰሩም ትችላላችሁ። ባይዘዊ የትምህርት መንገድ ግዴታ አይደለም ለሁሉም ላይሆን ይችላል። አንተ ግን የሚጠበቅብህን በሙሉ አድርግ እንዳይቆጨል የአይምሮ ሰላም እንዲኖረ፣ ህሊናህ እንዳይጮህብህ። ለምን አንተ እኮ ስትቀልድ ነው እንደዚህ ስታደርግ ነው ጊዜህን ስላልተጠቀምክበት ነው ተዘናግተህ ነው ፊልም ስታይ ቲክቶክ ስታይ ነው እንጂ ብታጠና ታልፋለህ እንዳይልህ ህሊናህ። አቅምህን ሙሉ ተጠቀምና እጅ ላይ ላለው ታመንና፣ ወጥረህ አጥና፣ ወጥረህ ተዘጋጅ፣ ወጥረህ ጥያቄ ስራ፣ ከዛ በኋላ የሚመጣውን ውጤት በጸጋ ተቀበል። በህይወት ስንት ፈተና አለ መሰላችሁ? ኢንትራንስ አንዷ በጣም ትንሿ፣ ይህን ቢያክል የህይወት ፈተና ኢንትራንስ በጣም ይችኛዋ ናት። ግን ካለህበት አንጻር ትልቅ ሊመስልህ ይችላል። በህይወት ገና ብዙ የምትጋደላቸው ተጋድሎዎች አሉ። ብዙ የምታልፋቸው ፈተናዎች አሉ። ስራ አለ፣ ትምህርት አለ፣ ከዚህ በኋላ ትዳር አለ፣ ቤተሰብ አለ፣ ገንዘብ መያዝ አለ። በጣም ብዙ ፈተና ህይወታችሁ ላይ ይመጣል። ስለዚህ ዩኒቨርስቲ ብትገቡም ባትገቡም ጠንካራ ማንነት ገንቡ። ዲስፕሊን ገንቡ። አሁን ለኢንትራንስ የምታደርጉት ዝግጅት የሚጠቅማችሁ ለውጤት ብቻ አይደለም። በህይወታችሁ ውስጥ ለምታምኑበት ነገር የምታደርጉት ጥረት፣ ዲስፕሊናችሁ ነገ በስራችሁ ይከተላችኋል። ተፈላጊ አደርጋችኋል። ነገ ገቢ ላገኝ ቢዝነስ ልስራ የሆነ ቦታ ልቀጠር ብትሉ ተወዳጅ አደርጋችኋል። እሱ እኮ በጣም ቁም ነገረኛ ነው፣ ስራው ላይ ወጥሮ ነው የሚሰራው፣ ዲስፕሊን አለው ያስብላችኋል። ለትምህርት የምትከፍሉት ዋጋ ነገ ለህይወት ይከፍላችኋል። ነገር ግን ዩኒቨርሲቲ ብትገቡም ባትገቡም ሙያ ሊኖራችሁ ይገባል። በጎን የሆነ ትምህርት ተማሩ። ፕሮፌሰሩ ዩኒቨርሲቲ ከሚያስተምራችሁ በላይ ራሳችሁን አስተምሩት። ይሄ ወሳኝ ምክሬ ነው። ራሳችሁን አስተምሩ። ሙያ ተማሩ። ጎን ለጎን ስራ ስሩ። እኔ እኮ የዩኒቨርሲቲ ተማሪ ነኝ ትምህርቴ ላይ ነው ማተኩሩ አትበሉ። በትርፍ ጊዜያችሁ ገንዘብ የሚያስገኝ የሆነ ስራ ስሩ። ገንዘብ ሚያስተለማመዱ ሴቭ ማድረግ ገንዘብ ማጥፋት ስፔንድ ማድረግ ተለማመዱ ገና ዩኒቨርሲቲ እያላችሁ። ለምን መሰላችሁ? ከዩኒቨርሲቲ ስትወጡ ማንም ላይ ቀጥራችሁ ይችላል። ዩኒቨርሲቲ ሆናችሁ ግን ተፍተፍ የምትሉ ከሆነ ስኪል የምትማሩ ከሆነ የሆነ ነገር የምትሰሩ ከሆነ ተስፋ ይኖራችኋል። ስትወጡ ሰው ይቀጥራችኋል። የራሳችሁን ቢዝነስ ልትገነቡ ትችላላችሁ። ግዴታ አይደለም ግን በተቻላችሁ አቅም ፎከስ ማድረግ ያለባችሁ ትምህርት ላይ ብቻ ሳይሆን ህይወትም ላይ ነው። ህይወትን፣ ዓለምን ዩኒቨርሲቲ ያላችሁ ተለማመዱ። ቢዚ ያደርገኛል ትምህርቱ ብላችሁ አታስቡ። የሜዲሲን ተማሪ እንኳን ሆነው በትርፍ ጊዜያቸው የሚሰሩ ብዙ ልጆች አሉ። የኢንጂነሪንግ ተማሪ፣ የኮምፒውተር ሳይንስ ተማሪ፣ የሶሻል ተማሪማ ምን ይማራል? በጣም ሰፊ ሰዓት ነው ያላችሁ። ስለዚህ ሌሎች ትምህርቶችን ለመማር፣ ሙያዎችን ለመሰብሰብ፣ ስራዎችን ለመስራት ሞክሩ። ብታልፉም ባታልፉም ነው የምላችሁ። ምክንያቱም የውላችሁ ትልቁ ትልቁ ዋንጫ ያለው ህይወት ላይ ነው፣ ኢንትራንስ ላይ አይደለም። ኢንትራንስ ስታልፉ ቀጣይ የህይወት ምዕራፋችሁ ወደ ዩኒቨርሲቲ ትገባላችሁ ነው፣ ሌላ አይደለም። ግን ህይወት ላይ ትልቁ ምዕራፍ ራሳችሁን መቻል ይኖርባችኋል። ገንዘብ መስራት ሊኖርባችሁ ይችላል። ቤተሰብ መርዳት፣ ቤተሰብ ማገዝ፣ ከራሳችሁ አልፋችሁ ለቤተሰብ ለማህበረሰብ መትረፍ አለባችሁ። ያ የሚኖራችሁ በዲስፕሊን ለትምህርታችሁ ስትዘጋጁ ነው። አንድ ከዛ ትምህርቱ ቢሳካም ባይሳካም ደግሞ ወጥራችሁ ሙያ ሲኖራችሁ ራሳችሁን ስታስተምሩ ነው። ስለዚህ ትልቁ ዋንጫ በህይወት ማሸነፍ ነው። ጠንካራ ሆኖ መውጣት ነው እና አንዳንድ ጊዜ ደግሞ ልትሸነፉ ትችላላችሁ። ኢንትራንስን ላታልፉ ትችላላችሁ። ግዴታ አይደለም የዋንጫ ቡድን እኮ አንዳንድ ጊዜ ነጥብ ይጥላል፣ ይሸነፋል። አሁን ለምሳሌ ኢዩ ዋንጫ ላይ በየአመቱ ዋንጫ የሚያነሱ የቻምፒየንስ ሊግም ልትሉ ትችላላችሁ፣ የዓለም ዋንጫም ልትሉ ትችላላችሁ። የፈለገው ቦታ ላይ ማለት ነው። የሆነ ቦታ ይሸነፋሉ፣ የሆነ ቦታ ላይ ነጥብ ይጥላሉ። ችግር የለውም። ዋናው አብዛኛውን ሰዓት ማሸነፋቸው ነው፣ መቀጠላቸው ነው። ስለዚህ እናንተም ስለማሸነፍ አስቡ። አንድ ጊዜ ተሸነፍኩ፣ ችግር የለውም ቀጥሎ ያለውን የህይወት ሩጫ ማሸነፍ ነው ያለባችሁ። ስለዚህ ሁልጊዜ ባታሸንፉ እንኳን ሁልጊዜ ጥረት አድርጉ። ከዛ አንድ ቀን የህይወታችሁ ፀሐይ ይወጣል፣ ታሸንፋላችሁ። ዋናው እሱ ነው። ስለዚህ ኢንትራንስን በዲስፕሊን ተዘጋጁ፣ በደምብ ተዘጋጁ። አስራ ሁለት የሆናችሁም ልጆች አሁን ከ12 በታችም ሆናችሁ 9፣ 10፣ 11 በትምህርት አትቀልጁ ለምን እጃችሁ ላይ ላለው ታመኑ፣ ወጥራችሁ ስሩ። ምክንያቱም ትምህርታችሁ ላይ ወጥራችሁ የምትሰሩ ከሆነ ነገ ስራም ላይ ወጥሮ የሚሰራ ማንነት ይኖራቸዋል። ዋናው ዲስፕሊን ኖ ብያቸዋለሁ። ከዛስ ከዛ በኋላ የሚመጣውን ነገር በጸጋ ተቀበሉት። ህይወት ፍጻሜ አይደለም። ስ አንድ የሆነች ማተር የምታደርግ ህይወታችሁ ላይ ትንሽዬ ክስተት ናት። ኢንትራንስ ማተር ታደርጋለች፣ ኢፌክት አላት። ህይወታችሁ ላይ ግን ትልቅ አድርጋችሁ አትሳሉት። ህይወት ፍጻሜ አይደለም። ተቀበሉት፣ አታካብዱት። ለሁላችሁም ግን የምትመኙት ሁሉ እንዲሳካ እመኝላችኋለሁ። መልካሙን ሁሉ ተመኘው። እስከ መጨረሻው አብራችሁ ስለቆያችሁ ስላደመጣችሁ በጣም አድርጌ ያመሰግናለሁ። ቅድም የነገርኳችሁን ቱዱ ሊስት ማግኘት የምትፈልጉ ከሆነ በቴሌግራም ቻናላችን አት ፊውቸርኤክስ አፕ ብላችሁ ቻናላችን ውስጥ ገብታችሁ ታገኙታላችሁ፣ ቱዱ ሊስት ብላችሁ ሰርች ብታደርጉ። በተጨማሪ ደግሞ ቅድም ያልኳችሁን ሁሉንም ሰርቪሶች በአንድ ሰዓት ውስጥ አጥንታቹ መጨረስ፣ ጎበዝ መሆን፣ ኢንትራንስን ምርጥ ውጤት ማምጣት፣ ካሁኑ መዘጋጀት ከፈለጋችሁ ደግሞ ፊውቸር ኤክስ አፕሊኬሽንን ስልካችሁ ላይ ጫኑ። ጀርቆ ይሁል